የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን፣ አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ ማበይት ርዕሶችን እነሆም። ራሱን የአማራ ፋኖ በጎጃም አገው ምድር ክፍለ ጦር የቀኛዝማች ስሜነ ደስታ እንጅባራ ብርጌድ በሚል የሚጠራው ቡድን ለሚያካሂደው መጠነ ሰፊ የወረራ ዝግጅቱ እንዳጠናቀቀ ገለጸም፣ በስፋት የምንቃኘው ጉዳይ ይሆናል። የኢትዮጵያ ሀገራዊ ምክክር ኮሚሽን የፌዴራል ተቋማትና ማኅበራት የምክክር ምዕራፍ ከግንቦት 22 እስከ 24 2017 ዓም ይካሄዳል ሲል አስታወቀም። ይህንንም በስፋት እንቃኘዋለን። የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ በክልሉ ሙስናና ብልሹ አሰራርን የመከላከሉን ተግባር በቁርጠኝነት ማጠናከር ይገባል አሉ። ወደ ባህር ማዶ መረጃ ስነፍ ወደ ጋዛ የሚገባው ብቸኛው ነገር ቦምብ ብቻ ሆኗል ሲል ተመድ ገለጸም። በስፋት የምንቃኘው ጉዳይ ነው። ክብራትና ክብራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታም። ራሱን የአማራ ፋኖ በጎጃም አገው ምድር ክፍለ ጦር ቀኛዝማች ስሜነህ ደስታ እንጅባራ ብርጌድ በሚል የሚጠራው ቡድን ለሚያካሂደው ወረራ ለሚከተሉት የስራ ጊዜያት ከፍ ብሎ ለመብረር ተዘጋጅተናል ሲል አስታወቀም። እየታደስን የነገን እያቀድን ወደፊት እንራመዳለን በሚል መሪ ቃል ግንቦት 11 ቀን 2017 ዓ.ም የአማራ ፋኖ በጎጃም አገው ምድር ሶስተኛ ክፍለ ጦር የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ ሪፎርሙን በሰራ ማግስት እንደ ንስር ታድሶ ወደ ቀደመ ወታደራዊ ከፍታው ለመመለስ የክፍለ ጦር አመራሮች፣ የእዝ አመራሮች፣ የብርጌድ አመራሮች እንዲሁም የሃይማኖት አባቶችን በመጋበዝ የተሃድሰው ፕሮግራም በሚል ዳንጌ አካባቢ ተሰባስቦ እንደነበር የመረጃ ምንጮቻችን ገልጸዋል። በዚህ ውይይት ላይ በዋናነት የተነሱት ሀሳቦች ፋኖ በሁሉም የጎጃም ግዛቶች ውስጥ ህዝባዊ ቢሆን ም በአገው ምድር ውስጥ ግን ህዝቡ ለፋኖ ያለው ጥላቻ ቀላል አይደለም የሚል ተደጋጋሚ ሐሳቦች ሲነሱ ነበር ሲሉ ምንጮቻችን አስረድተዋል። ይህንን የአገው አስተሳሰብ የምንቀየረው በኃይላችንና በራሳችን ክንድ መሆን አለበት የሚሉ ምላሾችም ተሰጥተዋል ያሉት እነዚህ የመረጃ ምንጮቻችን፣ አሁን ላይ ያለው የአዊዞን አመራር ያገውን አንድነት ስለማይፈልግ ይህንን መልካም አጋጣሚ ተጠቅሞ አዊዞንን ባጭር፣ በመካከለኛና በረጅም ጊዜ እቅዶች አቅደን እየተንቀሳቀስን ነው ሲሉም አመራሮቹ ለተገኘው ተሰብሳቢ ገልጸዋል ሲሉም ተናግረዋል። ጅቱ ዋና ዓላማ ለመጪው የስራ ዘመን በአባላቱና በአመራሩ መካከል መልካም ጓዳዊ ትስስርን ከመፍጠር ባለፈ ጠንካራ መዋቅራዊ አሰራርን ለመፍጠር የሚል መሆኑን ገልጸው የተለያዩ ፖለቲካዊና ወታደራዊ የስራ እቅዶችን የሚያጸደቁበት መሆኑን አረጋግጠዋል። በዚህ ፕሮግራም ላይ ከተለያዩ ስፍራዎች ላይ ፕሮግራሙን የታደሙት የዝና ክፍለ ጦር መካከለኛና ከፍተኛ አመራሮች በሰጡት ፖለቲካዊ ትምህርትና የስራ መመሪያ አቅጣጫ ብርጌዱ ከወትሮ በተለየ መልኩ ዝግጁ መሆኑን በማሳየት በተለየ መነሳሳት ለመጪው የስራ ዘመን እንደ ንስር ከፍ ብሎ ለመብረር ዝግጁ መሆኑን አሳይቷል፣ ሲሉም ገልጸዋል። በተያያዘ ዜና ባየሁ ጓጉሳ ወረዳ፣ በጨሌ በረሃ፣ በዚገም ወረዳ ሶሪታ አካባቢ፣ ቋራ ወረዳና ጃዊ ወረዳ ከፍተኛ የሆነ የፋኖ እንቅስቃሴ መኖሩን አሳውቀዋል። ፋኖ በጎጃም አገው ምድር ህዝብ ላይ ወረራ ለመፈጸም በከፍተኛ እንቅስቃሴ ላይ እንደሚገኝ አገው ሚዲያ ግንቦት 11 ቀን በቀረበው ዘገባ መዘገባችን አይዘነጋም። በአሁኑ ጊዜ ፋኖ በመተከልና ገዋዊ ዞን ለመፈጸም በሚያደርገው እንቅስቃሴ ጥቃት ፈጻሚና ጥናት የሚያደርጉ የጽንፈኛው ቡድን አባላትን የደቡብ ጎንደር ተወላጆችን ለእርሻ ስራ ሥራ በሚል ጃዊ ወረዳና መተከል እንዲሰልሉ ስልጠና በመስጠት ለቅድመ ስለላ ዓላማ ማሰማራቱም ታውቋል። እንዲሁም የወሎ ተወላጆችን ቻግኒ ከተማና የተወሰኑ የጓንጓ ወረዳ ቀበሌዎችን መረጃ እንዲሰበስቡና በየሰዓቱ ለፋኖ መረጃ ሪፖርት እንዲያደርጉ መመሪያ እንደተሰጣቸው ታማኝ የመረጃ ምንጮቻችን ላገው ሚዲያ አንስተዋል። የጎጃም ተወላጆች ደግሞ ዳንግላ ወረዳን፣ ባንጃ ሽኩዳዶ ወረዳን፣ ፋግታ ለኮማ ወረዳን፣ ጓጉሷ ሽኩዳዶ ወረዳን፣ አየሁ ጓጉሷ ወረዳና ከፊል ዚገም ወረዳ እንዲሰልሉ ራሱን የአማራ ፋኖ በጎጃም አገ ምድር ክፍለ ጦር የቀኛ አዝማች ሰሜነ ደስታ እንጅባራ ብርጌድ በሚል የሚጠራው ቡድን ለሚያካሂደው ወረራ ዝግጅቱ እንዳጠናቀቀ ተገልጿል። የአማራ ክልል ምክር ቤት አፈ ጉባኤ የፋንቱ ተስፋዬ በክልሉ ሙስናና ብልሹ አሰራርን የመከላከሉን ተግባር በቁርጠኝነት ማጠናከር ይገባል አሉ። በአማራ ክልል የሰላም እጦትን ምክንያት በማድረግ ከቀበሌ እስከ ክልል ያለው አመራር በግልጽና በድብቅ ከፍተኛ የሆነ የሙስና ተግባራትን እንደሚያከናውኑ በስፋት ይነገራል። ይህንን የሰላም እጦት ተጠቅመው የክልሉ ባለስልጣናት 60 ሚሊዮን ብር እንደተከፋፈሉ በተለያዩ ሚዲያዎች ሲዘገብ እንደነበር አይዘነጋም። በመሆኑም ይህንን በግምት ውስጥ በማስገባት በሚመስል መልኩ የክልሉ ምክር ቤት አፈ ጉባኤ ፋንቱ ተስፋዬ በአማራ ክልል በየደረጃው የህዝቡን ፍትሐዊ የልማትና የአገልግሎት አሰጣት ተጠቃሚነትን ለማረጋገጥ ሙስናና ብልሹ አሰራርን የመከላከሉን ተግባር በቁርጠኝነት ማጠናከር እንደሚገባ ማሳስበዋል። የክልሉ የሥነ ምግባር ግንባታና ጸረ ሙስና ጥምረት ውይይት ዛሬ በባህር ዳር ከተማም ተካሂዷል። በመድረኩ አፈ ጉባኤው እንዳመላከቱት ከሆነ በክልሉ የልማትና የመልካም የአስተዳደር ስራዎችን በውጤታማነት ለማስቀጠል ሙስናን በጋራ መከላከል ያስፈልጋልም ብለዋል። ለህዝቡ የሚሰጡ አገልግሎቶችም ግልጽ፣ ቀልጣፋና ከሙስና በጸዳ መልኩ ተደራሽ ማድረግ እንደሚገባ ከመግለጽ ውጪ የተፈጸሙትን የከተማ መሬት ሽያጭና የዞንና የክልል አመራሮች የመንግስትን ተልኮ ለግል ጥቅማቸው አሉትን እንኳን ሳይጠቅሱ ግን አልፈዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የፌዴራል ተቋማትና ማህበራት የምክክር ምዕራፍ ከግንቦት 22 እስከ 24 2017 ዓ ም ይካሄዳል ሲል አስታወቀም። የኢትዮጵያ ሀገራዊ ብሔራዊ ምክክር ኮሚሽን የፌዴራል ተቋማትና ማህበራት የምክክር ምዕራፍን በተመለከተ በትናንትናው እለት ግንቦት 11 ቀን 2017 ዓመተ ምህረት ገለጻ አድርጓል። መድረኩን በንግግር የከፈቱት የኮሚሽኑ ምክትል ዋና ኮሚሽነር የፌዴራል ተቋማትና ማህበራት የምክክር ምዕራፍ ከግንቦት 22 እስከ 24 2017 ዓ.ም ድረስ እንደሚካሄድ ይፋ አድርገዋል። በውይይት መድረኩም በአጠቃላይ 38 የሚሆኑ ተቋማትና ማህበራትን የሚወክሉ ከ800 በላይ ወኪሎች እንደሚሳተፉ ምክትል ዋና ኮሚሽነሯ ገለጻ አድርገዋል። ኮሚሽኑ ባለፈው የ ስራር ስርዓት መሰረት ለነዚህ ተሳታፊዎች ጥሪዎችን በማስተላለፍ ላይ እንደሚገኝ የገለጹት ኮሚሽነሯ ከዚህ በፊት በአማራ ክልል አጀንዳ ማሰባሰብ ጊዜ በባህር ዳር ስለተፈጸመው ፖለቲካዊ ውሳኔ የሚመለከቱ ጥያቄዎች ቢነሱም አጥጋቢ ምላሽ ከመስጠት ግን ተቆጥበዋል። የፌዴራል ተቋማትና ማህበራት ወኪሎቻቸውን መርጠው ሀገራዊ ፋይዳ ያላቸውን አጀንዳዎች እያደራጁ እንዲጠብቁም ገልጸዋል። ምክትል ዋና ኮሚሽነሯ ሂሩት ገብረስላሴ መገናኛ ብዙሀን እንደወትሮ ሁሉ ከግንቦት 22 እስከ 24 ስለሚካሄደው የፌዴራል ተቋማትና ማህበራት የምክክር ምራፍ ከዛሬ ጀምሮ በሙያዊና ሀገራዊ ኃላፊነት ሰፊ ሽፋን እንዲሰጡ ጠይቀዋል። በመድረኩ ለተሳተፉ የመገናኛ ብዙሃን ባለሙያዎች የፌዴራል ደረጃ የአጀንዳ ማሰባሰብ የምክክር ምዕራፍ የተሰናዳበትን ስነ ዘዴ በተመለከተ በኮሚሽኑ ባለሙያ ገለጻ የተደረገ ሲሆን ተሳታፊዎች ገለጻውን መነሻ አድርገው ላቀረቧቸው ጥያቄዎችና አስተያየቶች በምክትል ዋና ኮሚሽነር ሂሮት ገብረስላሴና በኮሚሽነር አምባይ ኦጋቶ ምላሽና ማብራሪያ ተሰጥቷቸዋል። ይህ በእንዲህ እንዳለ በአማራ ክልል የአጀንዳ ማሰባሰብ ጊዜ የተፈጸሙ ፖለቲካዊ ውሳኔዎች በፌዴራል ደረጃም ሊፈጸሙ ይችላሉ የሚል ስጋቶች በስፋት ይደመጣሉ። የጋዛ ሰርጥ ከጥቅምት 2023 ወዲህ የከፋውን ሰብአዊ ቀውስ እያስተናገደ እንደሆነ ገለጸም። ኤጀንሲው በኤክስ ገጹ ላይ እንደገለጸው በአየር በመሬትና በባህር ላይ ተጠናክሮ የቀጠለው የእስራኤል ድብደባ በመቶዎች ለሚቆጠሩ ሰዎች ጉዳትና መፈናቀል ምክንያት ሆኗል ሲል አስፍረዋል። ለ11 ሳምንታት ያክል የእስራኤል ባለስልጣናት ሆን ብለው ወደ ጋዛ የሚገቡ ድጋፎችን ሙሉ በሙሉ አግደዋልም ብሏል። አሁን ወደ ጋዛ የሚገባው ብቸኛው ነገር ቦምብ ነው። የትኛውን ቦታ ደህንነት የተጠበቀ አይደለም ሲልም ሁኔታውን ገልጿል። የእስራኤል ጦር በጋዛ ቢያንስ ስልሳ ሰዎችን የገደለ የቦምብ ጥቃት ከእኩለ ሌሊት ጀምሮ አድርሷል። ጥቃት ከማድረሱ በፊት ወታደራዊ ቡድኑ በደቡባዊ የካንዩኒስ ከተማ የሚገኙ ፍልስጤማውያን እንዲሸሹ ትዕዛዝ ሰጥቶ እንደነበርም ተገልጿል። የካናዳ የፈረንሳይና የእንግሊዝ መሪዎች እስራኤል በጋዛ የምታደርገውን ጥቃት ካላቆመች ተጨባጭ የሆነ እርምጃ እንደሚወስዱ ሲያስፈራሩ፣ ሀያ ሁለት ሀገራት ደግሞ እስራኤል ወደ ጋዛ ሰርጥ እርዳታ እንዲገባ እንድትፈቅድ አሳስበዋል። ክብራትና ክብራን ከአገው ሚዲያ ጋር ስለቆያችሁ እያመሰግ ግን በቀጣይ ፕሮግራም እስከምንገናኝ መልካሙን ሁሉ ተመኘን።